አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረጃል እንደ ሀያት ቤተሰቦቼ ባላችሁበት ሰላማችሁ በዚህ ስትረፍረፍ ይበልልኝ። እነሆ በአዲስ ቪዲዮ መጥቻለሁ። ባላችሁበት ሰላም ሆኑ ሀጃ ያለባችሁ ሀጃችንም ለአፍያ የፈለገ አፍያ፣ ልጅ የፈለገ ልጅ፣ ብር የፈለገ ብር፣ የሞተበት ቤተሰብ ያለ አላህ ይርሐመው። ውዶችዬ በጣም ደስ ብሎኛል። አንድ ነገር ልቤ ላይ ያልገባ ነገር ነበረ የዛ ሰው ድምጽ ሳልሰማማ አላምንም ብዬም እያሰብኩ ነ በአምንም ያ ሰው ደግሞ በደንብ ለእኔ ማተማመኛዬ ነው የወጣው አዋጅ በትክክል መሆኑ ያ ሰው ስላልተናገረ ቅር ብሎ የነበረ ትንሽ ያ እኔ ጭንቅላቴ ውስጥ የነበረው ሰው ስላወራ ጭንቅላቴ ተረጋግቶ በትክክል መረጃው እውነት መሆኑ መቶ በመቶ ወስጃለሁ። ማን ነው መረጃውን ያወራው ማለታቸው አይቀርም። ታጠቅ ሚዲያ ማያውቀው የለም። ታጠቅ ሚዲያ ማታውቁ የኔ የቻና ላይ ቤተሰቦች እኔ የምትከተሉ ሰዎች ታጠቅ ሚዲያ ማታውቁ ከሆነ ትክክለኛ መረጃ የሚያመጣ ሰው ነው እሱ፣ ተናግረዋል። እንኳን ደስ አላችሁ የማዳም ቅመሞች ህጉ ተጠቀሙበት ብሎ ተናግረዋል ያ ወላ ወላሂ ደስ ብሎኛል። እና ቪዲዮ ላይክ አርጉት። ቪዲዮ እናንተ ብቻ እናንተ ብቻ አይታችሁ እናንተ ጋር እንደ ልቀር እንዳታርጉት፣ ይውጣ ሰው ላይ የተቸገሩ የማዳም ቀሞች እናቷን፣ አባቷን፣ ልጇን፣ ባሏን ለማየት ስንት የጓጓች እህታለች እና ይሄ ቪዲዮ አይታ ምናልባት አሰርታ ልትገባ ትችላለች። እና ጀዛኩም አላ ይሄ ለጓደኞች በወሳብ በኢሞ ሼር አድርጉላቸው ውዶችዬ። መረጃ በትክክል እውነት ነው። ከፊል ፈልጋችሁ ከከፊሉ ጋር አዲሱ ፓስፖርታችሁ ይዛችሁ ወደ ቢሮ ትሄዳላችሁ። ቢሮ ወዲያውም ጭቅጭቅ የለ ምንም የለ አልቆ ወዲያውም ትወጣላችሁ። እሺ ታንሼ እኔ ራሱ ልክ ቀረሩ በወጣበት በሰማሁ ቀን በሰማሁ ነው ወላ በሁለተኛ እንደዚህ ቀን ጀምሬ ነበር በ15 ሺህ ብር ወላ ነው፣ እኔ አልዋሻችሁም። በአስራ አምስት ሺህ ብር ልሰራ ሁሉም ጨራርሰን ይህ ህግ ሰማሁ። ህጉ ስሰማ፣ ሴትዮ ነገርኳት። ሴትዮ ሴት ናት ከፊሌ። ማዳም እንደዚህ እንደዚህ ያሉ እንዴት ነው ልስራ? ወይ ሰሪልኛለሽ ወላ እንዴት ነው ስላት፣ እንዴ አስራ አምስት ሺህ ለምን ታወጫለሽ? አሁን ህጉ ወጣው ስድስት መቶ ብር ብቻ ነው የሚከፈለው አሉ። ለምን አስራ አምስት ሺህ ታወጫለሽ ብላኝ እኔም በአዲሱ ህግ የወጣውን በሱ ሊጀምር ነው እና በድቸው አሁን አድርጉ። እኔ ግን በ15 ሺ ላስጨረስ ነበረ ነበር 15 ሺ ለምን እንከፍላለን ብላ አስቋርጠኛለች። እና እና ነገና እሷ ትንሽ ቢዚ ናት፣ ዶክተር ስለሆነች ቢዚ ናት። ጅማና ቅዳሜ ሳዑዲ አረቢያዊ ስለማይሰሩ እንሻል እሁድ ሄዳለሁ ብላለች። እሁድ አድርጉ ብላት እንደሚሳካላት እሁድ ሂዳ ተሳክቶላት ከመጣች ለእናንተም አንብሻ ብሻቸዋለሁ። የጀመሩ ሰዎች አሉ። ወላሂ ለአዝም የጀመሩ ሰዎችም አሉ ግን ጀመሩ እንጂ በእጃችሁ አልገባም። እነሱም በእጃችሁ ከገባላችሁ ለእናንተ ምነግራችሁ ይሆናል። ምነግራችሁ ለእናንተ ምንድን ነው? ቪዲዮ ላይክ አድርጉት። በኋላ ለእናንተ ምነግራችሁ ለምንድን ነው? ያ ከፊል አንዳንድ ከፊል ይፈራሉ ሚሄድ ማለት ነው። ድንገት ብንያዝ ብሎ ስለሚፈሩ ያ የሚፈሩ ከፊሎች፣ መረጋገጫ እኔ አሁን ካወጣሁኝ የእኔ ቢሮ ነው ምልካችሁ የኔ ቢሮ ከፊላችሁ ይዛችሁ ትሄዳላችሁ። በቃ ምንም እንዳትፈሯ። እኔ ማዳም ሄዳ ስለምታወጣ ካወጣችልኝ አስፈራ ማለት እናንተም ያ ቦታ ትሄዳላችሁ። የመካ ሰዎች ማለት ነው። የጅዳ የጅዳ ነው፣ የሪያድ ሪያድ ነው፣ የደማም የደማም ነው። የመካ ሰዎች ከሆናችሁ ብቻ ነው እኔ የምተባበራችሁ። እና ዶ ይሻለዶ አድርጉልኝ። አስራ አምስት ሺህ ለምን ከፍላለሁ እና የሀጅና በኡምራ በዚያ ላይ የመጣችሁ ሰዎች ያው ብር የማያደርገው ነገር የለም። እስኪ ይጠይቅላችኋለሁ እንሻአላ ግን ቃል አልገባላችሁ። እንዳታጨናንቁኝ፣ እኔ ምርጆች እናት ለኛ አረብ ስራ አለብኝ። ወላ አሁን ራሱ ስራ ቦታ ሁኝ የምቀርጽላችሁ እና እንዳትጨናንቁኝ፣ የምችል ከሆነ ይሁን። እንደዚህ ቪዲዮ ጣል ቪዲዮ ራሱ ብታዩት ብዙ ደቂቃ አልቀርጽም፣ አምስት ደቂቃ ስድስት ደቂቃ። ምክንያቱም እኔ ጊዜ የለኝም፣ ወላ ጊዜ የለኝም። እና እንዳታጨናንቁኝ። እኔ ነግራችኋለሁ። እንሻአላ ግን አሜን። ምን ዝዴ የሆናችሁ ግን ተጠቀሙ። እሺ አዩ የትናንትና ደግሞ በጣም ኮመንት እያየሁ ነው፣ በጣም እየለመናችሁኝ ነው። በላ አትበሉኝ፣ ወላ ላዚም በላ እንዳትሉኝ፣ ይዤላችሁ መጥቻለሁ። ስለ ፓስፖርት ፓስፖርት የሚመለከት ነው የሚመለከት ፓስፖርቱ በኦንላይን የምትፈልጉ ሰዎች ማለት ነው። የፓስፖርት ቁጥሩ ካላችሁ ወይም ደግሞ የፓስፖርት ኮፒ ካላችሁ ለልጁ ትልኩላች አላችሁ። በዛ ቁጥራችሁ ኮምፒውተር ገብተው ሁሉም ነገር አልቆ ፓስፖርቱ ቤትሽ ድረስ ይመጣልሻል ማለት ነው። ማሻላ ተባረካላ። የፓስፖርት ቁጥር አላቅም፣ ደግሞ ምት ከሆነ ሙሉ ሙሉ ከአንቺ እስከ አያትሽ ብለዋል ሙሉ ስሙ ትሰጡታላችሁ? እሱ ኮምፒውተር ላይ ያው ብዙ ሰዎች ስማችሁ የሚመሳሰለው፣ ለምሳሌ አሁን ሀያት ሀያት ከድር ከሆን ከሀያት ከድር ብዙ ሊኖር ይችላል። ግን አያት አያት ላይ ብዙ አይመሳሰሉም እና አያት አያትሽን በትክክል የምታውቂ ከሆነ እሱ ትሰጫለሽ በሱ ፈልጎ ይወጣልሻል። ላኪን ሳዑዲ አረቢያ ድሁሊያ ያላችሁ ሰዎች ብቻ ነው ቁጥሩን አስቀምጥላችኋለን። በፈለጋችሁት ቋንቋ በኦሮምኛ በአማርኛ ታናግሮታላችሁ። ከዛ ምን እንዳላችሁ መስጥ ኮመንት ጻፉልኝ እንሻላ እና በጣም አዝኛለሁ። ወላይ በጣም ነው የተከፈ፣ መሰለኝ ለሁሉም ነበር የመሰለኝ የሚመለከተው፣ ግን እኛ ብቻ ነን። ይቻለ ኩሉ ሀል አላ ያሳካልም። እኛ ሲና የአሚን ምዚ እሺ፣ ስሙ የኡምራና ኩ የዚያራ ኩ። ወላይ ታጠቅ ሚዲያ አንድ ጊዜ አውርቶ በዛ እኛ ማዝነን ነበረ። ያ አላ ለእኛ ስለምን አልወጣም ብለን የእናንተ ሲወጣ ለእኛ ማዝነን ነበረ ማለሽ። ኢንሻአላ፣ አብሽር፣ ሰብር፣ ዱአ አለ ኩሉ ሀል። ዱአ ለኔ ወላይ ላዝም። ብታምኑ ባታምኑ አዛኔ ወጣ ነው። ማሻአላ ወላሂ ቃማ እንደ ሊሰጠኝ አንድ ወር ጾም ነይቻ አለው። ያ ረቢ አላህ፣ ያ ረቢ አላህ ቃማ ብቻ ስጠኝ ያ ረቢ አላህ፣ አንድ ወር ጾም አለው እያለው። ወላሂ ላዚም ኢንሻላህ፣ ኢንሻላህ። የዛሬ ቪዲዮ ይሄ ይመስላል። በሌላ አክባር፣ በሌላ ነገር እስከምመጣላችሁ ድረስ ሰላማችሁ ብዙ ትረፍረፍ ይበልኝ። አዛን የወጣ ስለሆነ ከዚ በላ ማውራት አልፈልግም። ቪዲዮውን ላይክ አድርጉ። ላላህ ብዬ ወዳችኋለሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ።